እኔ ሸዊት ሻንካ እባላለሁ። የኢፌድሪ ባህልና ስፖርት ሚኒስቴር ሚኒስትር ነኝ። ስልጣናችን በጣም ድንቅ ነበረ። በየጊዜ ፓርቲያችን በየአመት መነሻ ያደረገ ያቀድነውን ሁለንተናዊ ብልጽግና ለማሳካት ብልጽግና ፓርቲ የተመረጠ ፓርቲ እንደመሆኑ ለሕዝብ በምርጫ የገባነውን ቃል በተጨባጭ መሬት ለማውረድ ዝርዝር ፍጥነትና ፈጠራ የታከለበት መንገድ ወደ መሬት ለማውረድ የሚያስችሉ በጣም ጠቃሚ ስልጠናዎች እየተሰጡን ቆይተዋል። በየአመት በምናደርገው ስልጠና ለቀጣይ ተልኳችን የሚያነሳሳ ፍጥነትን ጨምረን ለህዝብ የገባነውን ቃል በታማኝነት እንድንወጣ የሚያደርግ ስልጠናዎች ናቸው። የዓለም አቀፍ ተሞክሮም የሌሎች አገራትን መነሻ ግንዛቤ ውስጥ ያስገባ ስልጠና ነው በየጊዜ የምናገኘው። ስልጣና ብቻ ሳይሆን በየጊዜ በስልጠና ላይ ያገኘነው እውቀት እና ክህሎት በተጨባጭ ወደ መሬት እየቀየርን ነው ያለነው። ትናንትናም በኦሮሚያ ክልል ባደረግነው ነው መስክ ምልከታ በግብርና ልማት ላይ ፓርቲያችን በስልጠና ያስቀመጣቸው ግቦች ምን ያህል ወደ መሬት ወርዷል የሚለውን በተጨባጭ አይተናል። ትላልቅ ስራዎቹን አይተናል። ዛሬ ደግሞ በአዲስ አበባ ከተማ ላይ በከተሞች የተሰሩ ልማት ስራዎችን እያየን ነው ያለነው። በእውነቱ ነገር ፓርቲያችን ካስቀመጠው ግብ ፈጥነን እየሄደን እንደሆነ ነው እያየ ያለውት። ያቀድናቸው ግቦች ካቀድናቸው ጊዜ በፊት እየጨረስን ነው ያለነው። የኢትዮጵያን ብልጽግና ለማረጋገጥ አዲስ አበባ ትክክለኛ በማንሰራራት የኢትዮጵያ የብልጽግና ጉዞ መንሰራራት ሂደት በተጨባጭ ገት በከተሞች የምናየው አዲስ አበባ ከተማ ላይ ነው። ድንቅ ስራዎች እየተሰሩ ነው ያለው። አዲስ አበባ ላይ እየተሰራ ያለው ልማት ሁሉንም ዜጎች ያካተተ፣ ሁሉንም ህብረተሰብ ክፍል ተጠቃሚ ያደረገ፣ ለሁሉም ዜጎች በሚመች መንገድ ነው እየተሰራ ያለው። የከተማይቷን ባህል እሴት በጠበቀ መንገድ ለኪነ ጥበብ ደግሞ በጣም የተመቸች ዓለም ላይ በኪነ ጥበብ ኢንዱስትሪ የታወቁ አገራት ተርታ ኢትዮጵያን ማሰለፍ በሚያስችል መንገድ መሰረተ ልማት ተገንብቷል። ለኪነ ጥበብ ዘርፍ ምቹ የሚሆን ለጥበብ ስራዎች ምቹ የሚሆን መሰረተ ልማት ተገንብቷል። በጣም ደስ ያለኝ ደግሞ የአገሪቱን ስፖርት እንደሚመራም አካል ለስፖርት መሰረተ ልማት በጣም እየተመቸ ነው። አሁን እያየን ያለነው አራዳ ፓርክ ላይ የአምስት ኪሎ ሜትር ማራቶን ሩጫ ትራክ አይተናል። በሚገርም ስታንዳርድ ነው የተሰራው። ለሰርከስ፣ ለሌሎች ለስፖርት አይነቶችም ጭምር በሚመች መንገድ፣ ለብስክሌት ስፖርት በሚመች መንገድ፣ ለሁሉም ዜጎች በሚመች መንገድ ነው እየተሰራ ያለው። ምን ያህል የሚሰጡ ስልጠናዎችን የብልጽግና ፓርቲ አመራር በከፍተኛ በሆነ ቁርጠኝነት ከንግግር ባለፈ የሚጨበጥ የሚቆጠር ስራ ነው ያለው። ይሄን ደግሞ በየጊዜ ስና ስናደርግ በስልጠና ስናገኝ የነበርነውን እውቀት አመራሩ በዚህ ደረጃ ፍጥነት ጨምሮ በአመራር ቁርጠኝነት የመጣ ውጤት የበለጠ እንድንተጋና ኢትዮጵያን ተምሳሌት የማድረግ ራያችን ከአስር አመት በኋላ በአፍሪካ የመጀመሪያ ኢኮኖሚ ያለው አገር ለማድረግ ነው። እንደ ብልጽግና ፓርቲ አቅደን እየሰራን ያለ ነው። ይሄን ግብ ለማሳካት አሁን ያገኘነውን። ጥሩ ስራ እንደ ሲንቅ ወስደን የበለጠ እንድንፈጥን ፍጥነታችንን እንድንጨምር እና ተጨማሪ አቅም እንድናገኝና መነሳሳት እንዲፈጠር እዚህ ያለውን ወደ ሌሎች አካባቢዎችንም ለማስፋት ከፍተኛ አቅም አግኝቻለሁ በግሌ።